አሰርኳት እኔን አላሰርከኝም። እኔ እኮ የተፈታው ገላትያ ላይ ሲናገር በነፃ መጥቼ እኔ በእግዚአብሔር ቃል አስራለሁ። ነፃ ወጣን እኮ ነው የሚለው ኢየሱስ ስለሚለው ስም ታገዛ በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታውቅም እንደው ባይኖርብኝ እንኳን እሺ ብዬ ነው መቀበል። ስሙም ጠራሃልኝ እኮ ይሄ መንፈስ። በነገራችን ላይ በቃ ጸጥ ነው ያደረገው። ጸጥ በቃ እኔ ደስተኛ ነኝ። በጌታ በኢየሱስ ስም ይዣለሁ። አሁንም ጸጥ በል ደስ እላለሁ። እራሱ የጌታዬን ስም ስጠራ ራሱ፣ አንተማ የሱስ ስለተጠራ ነገር የተባልቀውን አታደርግም። ለምሳሌ በጌታ በኢየሱስ ስም እጅን ወደ ላይ አድርግ እንደ አጋንንት ነው። እያዘዝከኝ ነው አልገባኝም። አይደለም አንተ ሲታዘዝ። በጌታ በኢየሱስ ስም እቺ ሁለት እጅን ወደላይ አደርግ። እጅ ወደላይ። አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ። መንፈስ እንዴት አይኖርብኝም። እኔ መንፈስ ነው ያለብህ፣ ቅዱሱ የአባቴ መንፈስ። አለበለዚያ ችግር ውስጥ ነው የምትገባው። ምን አይነት ችግር እንዴ? ምን አይነት ችግር? ብዙ የማታውቀው ነገር አለ። ችግር ውስጥ ገባለ። ተው አደጋ ውስጥ። በነገራችን ላይ ምንም አይነት ችግር ውስጥ አይገባም? በቻልከው አቅም በአሰራስን ችግር ውስጥ እንዳከተን ሁን ምንም አይነት ማስጠንቀቂያ አልሰጠም። ችግር የለውም። ወደ ሀሳቡ ልግባና ላብራራ። ግን ለምንድን ነው አንድ ንግራ፣ የገባኝ ነገር ማለት የምትለብሰው ነጠላ ፒንክ፣ የምትለፍሰው ቲሸርት ፒንክ ማለት ለምን ድን ነው ፓስተር? በሰላም ነው። አረ ጌታ ኢየሱስ ጌታ ሱስ፣ ለምንድን ነው ፓስተር ፖሊሶችን? መልስልኝ እስኪ፣ ለምን ነው ፒንክ ምርጫ የሆነው? ይህ ፒንክ ነው እንዴ? ፒንክ ነው በቃ፣ ነው ማለት ነው። ለምን ነው ምርጫ የሆነው? መብቴ ነው፣ ምን አገባህ? ፒንክ ነው በቃ ለበትኩት። ለምን እንደ ስራስ ባለው መልኩ ምን አገባህ ምናምን ብላ ትስለበኝ እና ምን አገባህ የእኔን ቲሸርት ምን አገባህ? ሐሳብ ላይ ለምን አትወያየም? እኔ አሁን አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው። ለምን በክብ ፊት ገባህ ብዬ አውቃለሁ። እኔ አራት ይሄ ለቤት ኪራይ የሚሆኑ ይሄ ካሬ መሰለ ፊትን የማይመቸኝም። ኤኒዌይስ ተወዳጆች ራ በጌዛ በየሱ ይህ ነገረኝ የሆነ ሰው ኃጢአቶች ሊከተኝ እሺ፣ ስለ ስዕላት ነው የተጠየቅ ነው። ስለ ስዕላት እናብራራ። ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ። ስዕላድ ነው ይባላል ወይስ አይባልም? በመጀመሪያ አይባልም፣ ስዕላድ ሆኖ አይባልም። ሰዎች በዘለምድ ሊሉ ይችላሉ። በቤተክርስቲያናችን ስርዓት ስዕል አድኖ ተብሎ አይባልም አይጠራም። እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው። ቅዱስ የምንለው አምላካችን እግዚአብሔር ነው። የእርሱ ቅድስና የባህሉ ነው፣ ማንም የማይሰጠው ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። በጸጋ ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ ቅዱሳት እለታት እነዚህን ሁሉ ቅዱስ የሚል ቅጽል እየጨመርን እንጠራቸዋለን። እና ስዕላትን በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንጻር ቅዱሳት ስዕላት ተብለው ይጠራሉ። ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ወንድመቶቻችን ይህን ሀሳብ ብታደምጡት በጣም መልካም ነው። በነ ፓስተር ሶፊ እየተተላላችሁ እየተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም በጣም በጣም ከወንጌል ሸሽታችሁ ያላችሁ ነፍሳት የሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በሉሉ ጊዜ ስምን ጠይቃለን። የተታለሉትን እየተታለላችሁ ነው ማለትማ እችላለሁኝ እንጂ ፓስተር ሶፊ፣ ምንም ቆይ ችግር የለውም። ስሜን አትጥረ እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስዋሉን ጥበቡን ግለጸለት። ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንድ በቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው። ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይሲ እግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስቦ ነው። ሲጀመር ይኸውልህ የምታይ ከኢየሱስ ክርስቶስ ስም ነው የሚል። ለምንድን ይሄ ዊንግቹ እኮ አይደለም፣ ይሄ ኩንጉፎ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ይሏለሁ እንጂ በይ ምናምን ምናምን ዊንግቹ ወይ ደግሞ ማርሻል አርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ ጠሩ አሉ አላ ደዝ ማተር እና ፕሊስ ባካ አትረብሸኝ። እኔ አረበሽኩ? በአግባቡ አውራ ነው ያልኩ። እኔ በአግባቡ እያወረወኝ ነው፣ በአግባቡ እያወረወኝ ነው። አንተና እየረበሽከኝ ያለው እና ደግሞ ሲጸለይ ፕሊስ ባካችሁ፣ ተታላችሁ ምናምን የምትሉ ሰዎች ኖ ስናት ኖርማል ኦኬ። ሲጸለይ ጌታ ኢየሱስ ክርስቶስ ወይ በሉት። ይሄ ሀይል በነገራችን ላይ ከባድ አይል ነው። ይህ ስም አለቶችን ይሰነጥቃል። ይህ ስም አጋንንትን ያረዳል ያንቀጠቅጣል። እና እንደ ማሻራርት እንደ ዊንግቹ እንደ ኩንጉፉ ህብና ምን ምንን ሰዎች እንረጋለን ስትጸል ወል በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። መልካም፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሀሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ውስጥ አይደሉም ብለው ያምናል። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉ ነው የሚወክል አንድ ጥቅስ እናንሳ። እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እየወጣ ያነብልናል። ዘጻት ምዕራፍ አራትን አውጣለን ስ ዘጻት ቁጥር አራትን ማለት ነው። ይቅርታ ምዕራፍ ሀያ ከቁጥር አራት ላይ ሁንሳን ሆኑ ሰዎች፣ ፓስተር አሁን እኔ ከዚህ ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። አሁን ስለ ስዕላት እየወረወረ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች፣ አሁን አንተም የተሳሳትክበትን ፓርት ላሳይ ነው ዛሬ መንፈስ ቅዱስ ብዙ ሚስጥርና ጥበብን ይገልጽላል። ፓስተር አንብበ ቁጥር አራት እና አምስት ምን ይላል? ደግሞ እንደሱ አትኝ፣ በፍቅር አይን ተመልከተኝ። በቃ ጉዳዩ ላይ ያተኩር፣ ጉዳዩ ላይ ያተኩር፣ ጉዳዩ ላይ ያተኩር በቃ እንደዚህ ያልክ እንደዚያ ያልክ ምናምን አበስለ ጉዳዩን እነጋገር በ የሆነ እንደ ቤት አከራይ አይነት አገለማመጣት ገልምተኝ። በፍቅር አይን ተመልከተኝ። አስረዳሃለሁ ዘጸአት ምዕራፍ ሃያ ከቁጥር አራት ላይ ያለውን ቃል አንብብልኝ ምን ይላል ቶሎ። በር በጌታ በኢየሱስ ክርስቶስ ስም አነብዋለሁ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ቁጥር አምስት አትስ አታምልካቸውም በሚጠሉኝ እስከ ሶስተኛ እና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። መልካም። እሺ እንግዲህ ቅድም እንዳልኳችሁ ፕሮቴስታንት የሆኑ እህት ወንድሞቻችን በክርስቶስ ፍቅር ምን ወዳቸው እህት ወንድሞቻችን ስዕላት፣ መጽሐፍ ቅዱሴ አይደሉም ለማለት የሚሰጡት የመጽሐፍ ቅዱስ ጥቅስ ም የመጽሐፍ ቅዱስ ጥቅሱን ደግሞ ገልጠን ስናነበው ምን ይላል? በላይ በሰማይ ካለው በታች በምርም ካለው ከምርም በታች ውስ ካለው የማናቸውን ምሳሌ ለአንተ አታድርግ አታምልካቸው፣ አትስገድላቸውም ይላል። ተወዳጆች ይሄ ክፍል ስለ ስላት አይደለም የሚናገረው። ስለ ስላት ሳይሆን እየተናገረ ያለው ስለ ጣዎታት ነው። ስለ ጣዎታት በደንብ አዳምጡ። ለምሳሌ በላይ በሰማይ ሲል ፓስተር ሶፊ መላእክትን ያካትታል። ይህ መጽሐፍ ቅዱስ ክፍል አንዱ ብናቀጥል አስረዳን ያልኩ የራሴን ሀሳብ ደግሞ ነ እናገራለሁ ፓስተር ፓስተር ሶፊ መላእክትን ያካትታል ወይ ማለት ጥያቄ እኮ አይደለም ማለት እንደዛ ብለን አስረዳ የራስህን በላይ በሰማይ ሲል መላእክትን ያካትታል ወይ አዳምጠኝ መጀመሪያ ጨርስ ከዛስ የሐሰት ትርክትህን ቆይ፣ የሐሰት ትርክትህን በመጽሐፍ ቅዱስ እመልስልሃለሁ። ዝም ብለህ ቀጥል። አንተ እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ፣ ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው ባይዘው። በነገራችን ላይ ዝም ብለህ እየሰማኸን ያለኸው በእግዚአብሔር ቃል የሚረብሸንን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን ከአንተ በጎ ፈቃደኝነት። በፍጹም ሚዩት ማረግ ነው ነው ማረግ ሚዩት ነው። ዝም ብለህ አድምጠኝ። እኔ ሲናገር በነፃ እኔ በእግዚአብሔር ቃል አስራለሁ። ኢየሱስ ስለሚለው ስም ተገዛ። በጌታ በኢየሱስ ስም ይዤአለሁ፣ በፓሰር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታውቀን። እንደው ባይኖርብኝ እንኳን እሺ ብዬ ነው የምቀበል። ስሙም ጠራህልኝ እኮ በጌታ ምንም። ይሄ መንፈስ በነገራችን ላይ በቃ ጸጥ ነው ያደረገው። ጸጥ አብሶ ቢ በቃ እኔ ደስተኛ ነኝ። በጌታ በኢየሱስ ስም ይዤሃለሁ። አሁንም ጸጥ በል ደስ እላለሁ። እራሱ የጌታዬን ስም ስጠራ ራሱ አንተማ ሱስ ስለተጠራ የተባልቆን አታረግም ለምሳሌ እስኪ በጌታ በኢየሱስ ስም እጅን ወደ ላይ አደርግ። እንደ አጋንንት ነው እያዘዝከኝ ነው። አልገባኝ። አይደለም አንተ ሲታዘዝ። በጌታ በኢየሱስ ስም ሁለት እጅን ወደ ላይ አደርግ። እጅ ወደ ላይ። አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ። መንፈስ እንዴት አይኖርብኝም። እኔ መንፈስ ነው ያለብህ ቅዱሱ የአባቴ መንፈስ አባ ብሎበትም የልጅነት መንፈስ የተሰጠን እኮ ነው። እስኪ እስኪ ልሳ ነው ራስቲ ካለ መንፈስ ቅዱስ ካንተ ጋር ከሆነ እስኪ በልሳ ነው ራስቲ። አየ ይሄ ነው ችግሩ። ያለ ልሳን ለአንዱ የመናገር ለአንዱ የመተርጎም ሁለተኛ ልሳን ደግሞ ቆይ ንገር ስማ፣ ይሄ እኮ ጉባኤ ነው፣ አምስት ሺህ ሰው አለ። በጉባኤ መካከል ልሳን እንድታወራ መጽሐፍ ቅዱሳዊ አይደለም። የመጀመሪያ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል።

ይኸውልህ ይኸውልህ ሁላችሁም ሥላሴ እያላችሁ ጻፉ፣ ፕሊስ ቅድስት ሥላሴ እያላችሁ ጻፉ፣ ፕሊስ። አይመስለኝም በወልድ አንድ አምላክ ስም የማምን እኔ ግን፣ ቅድስት ሥላሴ እያላችሁ ጻፉ። እሺ፣ ስለ ሰላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀብላለን። በተለይ በእነ ፓስተር ሶፊ እና መሰሎች የተታለላችሁ በክርስቶስ ፍቅር የምንወዳችሁ ፕሮራማ ክማት፣ ወደ ጉዳዩ ሂድ በቃ። ምንድነው ምንድነው? ወደ ጉዳዩ እየልኩኝ እኮ ነው ፓስተር። ለምን ዝ በላ አታዳምጠኝ? ምን አትጥራ፣ የሌላ ሰው ስምም አትጥራ። ከዛ ጴንጤ ወይም ፕሮቴስታንት እያልከ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩህም። እ አትጥራ አደለሆነ፣ ያ ነው። ዝም ብለህ ትምህርትን አስተምር። ጥራዳምት ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይ ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ እኔ በቃ አንተ ነው የምታረፈው። ከዚህ በኋላ አልጠራም እሺ ስለ ስለ ታብራራለው እና በፓስተር ሶፊ ስሜን ጥረብሎኛል። በፓስተር ሶፊ የተጭብረበራችሁ፣ በፓስተር ሶፊ የአሰብ ትምህርት የተታለላችሁ እህት ወንድሞች፣ እህት ወንድሞች ከእርሱ ጋር ህብረት የምታደረጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ ፓስተር ሶፊና ግብረ አበሮቹ እናንተ ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ ሃያ ከቁጥር አራት ላይ ያለውን ቃል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውኃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለነው ስለ ቅዱሳ ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሀሰት ትምህርትን ያስብሏችኋል። ክፍሉ ግን ያንን አይደለም የሚናገረው። ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ ያስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ፣ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርፅን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስላት አይደለም። ስላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሀሳቦች ልክ ከፓስቶር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ በታች በምድር ካለው ከምድርም በታች በውኃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል አሎ መላይክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አያካትትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ነው እያወራን ያለነው አንተ በምታወራ ስምሽን ማልበል ፊት ለፊት ያለውን ስም ተጠቀመ። ላይፍ ይላል፣ ህይወት ነው። ህይወት ታች በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በፍቅር መልሽልኝ ስሜት አብ ለወልድ ምኑ ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየኩሽ ጥያቄ ነው። አብ ለወልድ አባቱ ነው። በጣም ጥሩ ነው። ወልድ ደግሞ ለአብ ምኑ ነው? ስለዚህ ወልድ ደግሞ ለአምኑ ነው? ህይወት ታረጋጊና ና ስሜት አይሳቶኝ። ይሄን ዴትሽን አ ሳቁም ና ልጁ በስነ ስርዓት መልሽልኝ። ወልድ ለአምኑ ነው? ኔትዎርክ እየተቆራረጠብኝ ነው፣ መልሽ ወልድ ቆያን ጊዜ አልጨረሱ። ተረጋጊ እና አዳምጪኝ። አብ ለወልድ አባት ነው ብለሽኛል፣ በጣም ወልድ ደግሞ ለአምኑ ነው፣ ልጁ ነው። አብ ለመንፈስ ቅዱስ ምንድን ነው? ህይወት መጽሐፍ ቅዱስ የሆነ ሀሳብ ነው ያነሳው፣ ሁላችሁም እያሰማው ነው። አብ ለመንፈስ ቅዱስ ምን ሆነው መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንናአንተ በምታስ እናንተ ዶክትሪን አስተሳሰብ አይደለም ያለውራሳቸውያንን ትምህርት ነው የምንፈልገው የእኛን ዶክትሪን እርሹ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለሽኛል። አብ ለመንፈስ ቅዱስ ምንድን ነው ስልሽ ወራጅ ያላት በይ የምኖራጅ ያለ ነው በስክር አብ ለመንፈስ ቅዱስ ምንድን ነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ሆኔ ኔቼ ዘጠኝ አምላክ ነው አልኩሽ። ሂዊ እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኳ አደለም ያልሽ። አብ ለወልድ አባት ነው አልሽ። እሺ ወልድ ደግሞ ለአብ ምንድን ነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽ። አንድ አምላክ ነው አልሽ እኔ እንጂ ዘጠኝ አብ ለመንፈስ ቅዱስ ምንድን ሆነው ያልኩሽ? ይህን ስንሳታቂ በየትኛው ሞራል ነው አንቺ ስለ አብ ወደ መንፈስ ቅዱስ ምትናገሩ? ምታቂ ከሆነ ንገሪኝ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታውሳ። ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳውልኝ፣ እኔ የምጠይቅህን መልስልኝ። አብን በስሜ ለምኑ ብሎ አላለም ወይስ ብሏል?

አካች ዘራፉ ታዩ የማንወጣበት ነገር፣ በፍቅር እናውራ። አዳምጪኝ፣ እሺ። መጀመሪያ ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየኩልህን ነገር በስሜ ለምኑ ብሏል፣ አላለም? ብሏል፣ አላለም? መለስ በለኝና፣ ከዛ ያለበትን ቦታ ያሳያል። እህቴ ፕሊስ አዳምች እሺ። እግዜር ያክብረል። ስሜታዊ አትሁኝ ፕሊስ። አሁንም ከዚህ በኋላ ስናወራ ሌሎች የቶች ወንድሞችም ገስ ስትገቡ ፕሊስ ስሜት አትሁኝ። እግዚአብሔር ምስክር ስሜቴነት ለክርስትና ጸር ነው፣ ከመንፈሴ ቀናት እንደሆነ ይገባኛል፣ ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ሊያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራለን። ለምንድን ነው እንዲህ አይነት ሀሳብ የተነሳው? ለምንድን ነው ስለ ትርኢት የተነሳው ካልን በደንብ አድርጋችሁ አዳምጡ። ተወዳጆች አንድ ሰው ምሳሌ፣ በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ የትስብ ቢሆን እግዚአብሔርን ፈጽሞ ባያውቅም

በዚህ ድራማ ነው። ወንድም ይተረጋጋ። እኛ አንተ እንደ ተረጋጋ ሁሌ እንደሚጮ ምናምን አርጋ አታወራ። ይሄ ድራማን እዛ ይደርስ ነው። ይህ መገናኛ አይደለም። እኛ በመጽሐፍ ቅዱስ ነው የምናምነው። እኛ በመጽሐፍ ቅዱስ እናምናለን። በገድላት እናምንም፣ በመጽሐፍ ቅዱስ እናምናለን። በተቀማጣ እናምንም፣ በመጽሐፍ ቅዱስ ነው የምናምነው። ስለዚህ መቃጠል ትችላላችሁ። ስለዚህ ያተረጋግተናል። እናንተ ትጮዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። ድራማ መታችሁ አትስሩ። ልጅቷን ዲስርስፔክት ሪስፔክት አታድርጓት የጠየቀችን በትክክል መልስ መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነህ ተረጋጊ ምናምናም ብለህ ከዛም በኋላ አንተ እንደተረጋጋ አይነት አድርገህ ልታወራ ሞክረህ ይሄ ድራማ ነው። ድራማን አቁም። የጠየቀችን በትክክል መልስ መልስላት። ለዚህ ነው ገብቼ ልናገር ከዲያቆን በፊት ዲያቆንመልስልስገንዝምበት እሱ የተጠየቀው እሱ ይመልስ። አንተ እንደዚህ ጣልቃ አስግባ። እሷ የጠየቀችን በትክክል መልስ እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን እስክሪን ሪከርድ ተደርጎ ተረጋግቶ አወራ ተመልክቶ እሷ ግንጫዎች ለማስባል አንተ እንትን አትበል። ተረጋጋና ተናገር እሷ የምትጠይቅህን ብቻ ጸሎት። በኢየሱስ ስም ነው የሚጸልያው፣ ለምንድን ነው በሌላ የጸለቀው ያለች? ይህን መልስ። ስለስላሴ ያታውራል። እሺ የምጨርስ ከሆነ እኔ ደግሞ በተለይ አዳምጠኝ። ልክ ጣልቃ ሳልገባ አዳምጠኝ፣ ጣልቃ ሳልገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ችላችሁ ምንም የሚያቃጥል ነገር የለ። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቨን ፕሮቴስታንቶችን ላበሳጭና ላቃጥር ብዬ አላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይህን መድኃኒቷ አት አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለን። አንተ ለእኔ ማንም አይደለም። ሌሎቹን ፕሮቴስታንቶች ለእኔ ማንም አይደሉ። የፈለግኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለግ አለመስማት መብት ነው። እኔ ግን የፈለግኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀም። ያ ደግሞ ምንድነው? ስሜቴ ሆን መጩ ምናምን ምናምን ትክክል አይደለም። ፈለጋትን ሩስ ጋር የፈለገችውን ነገር ነገርጮ አትበል። ፈለጋ ለጮ ለው ቃል አታስገባ

ስሜታዊነት ለክርስትና ጻብር ነው ግን ሰዎችን ክፉ ነገር መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂ አንተ ነህ። እንዴት ብለህ አላደረኩትም፣ ለመሰለህ ስትሄጂ ተው የጠየቀችህ ጥያቄ በኢየሱስ ስም ለምን አትጸልይም ብለህ ከጠየቀችህ በኋላ እንዳትሁኝ፣ ከዛ ስክሪን ሪኮርድ ተደርጎ ወጥተው ተመልከቱ እነሱ እንዴት የተረጋጉ እንደሆነ እንድትባል ፈልገህ ነው። ሌላ ምንም ነገር አልፈለግህም። ከዛው ጊፍት እንዲሰጠው ነው ነው። ይሄው የክርስቶስ ነው፣ እየተሰጠ ነው፣ እየዘነበልን ነው። ለዛ ነው፣ ምንም ሌላ ዓላማ የለህም። ያቆም ፈለገ እየዘነበ ሊልላለ በፍቅር ነገሮችን ብናወራ ግን መልካም በታች የጠየቀች ጥያቄ እሷ ራሷን ችላ ጠይቃለች አብራራላት አለው የማንም ጥብቅና የማንም አጋዥነት አያስፈልጋትም አሁን ሂው ያነሳችውን ሀሳብ ስናወራ አንድ ነገር አነሳን ተወዳጆች እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ደግሞ ለምንድን ለማምለጥ ሽን ለማለት አይደለም ለምን ይህን ሀሳብ አነሳን ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያመን ሰው ወደ እሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልቶ ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል።